ስላገኘኑት ከልብ ነው የምናመሰግነው። ፒቲ ኦፊሰር ሳሙኤል ለአድማጮቻችን ግን ራሱን በደንብ ቢያስተዋውቁልን ደስ ይለኛል። ስሜ ሳሙኤል አረጋ ገብረ ማርያም ፒቲ ኦፊሰር አርባ ስድስት ስልሳ ሰባት ህዝባር ሰባ ሰባት ሳሙኤል አረጋ እባላለሁ። የተቀጠርኩት በአስራ ዘጠኝ መቶ ሰባ ሰባት አመተ ምህረት ነው አዲስ አበባ ላይ ሰንደቅ አላማ ና መርከበኛ መርከበኛ ና ደግሞ ሰንደቅ አላማ አይነጣጠሉም በተለይ ደግሞ ሰንደቃችን ከሚውለበለብባቸው ቦታዎች መካከል አንዱ ነው በልዩ ስነ ስርአት ነው እዛ አካባቢ የሚከናወነው እና ሰንደቅ አላማ ና መርከበኛ እንደው ምንና ምን ናቸው አቶ ሳሙኤል ይህንን በደንብ ቢገልጹልን ደስ ይለናል ይሄ ታላቅ ነገር ነው ሰንደቅ አላማ የሚከበረው በታላቅ ስነ ስርአት ነው ስነ ስርአቱም የክብር ዘብ ይኖራል ሰንደቅ አላማው በሁለት የሲማኖች ይታጀባል። መሳሪያ የያዙ ሁለት ሲማኖች ይታጀባል። ሰንደቅ አላማው መሀል ላይ ስነስርዓት ስርዓት የተጣጣፈ ሁኔታ ይሆንና በክብር ከሚቀመጥበት ቦታ ይመጣና ሰንደቅ አላማው መስቀያ ኢንሳይን እንትን ላይ ይሰቀላል፣ ይወጣል። ይሰቀላል ሳይሆን ይወጣል የሚባለው። ቅርታ እዛ ላይ በሚወጣበት ጊዜ ባህር ኃይሉ ትራዲሽናል ነው፣ የዓለም አቀፍ ትራዲሽን ነው። እኛ ባህር ኃይሉ የሚያወጣው ሰንደቅ ዓላማን የሚያወጣው የጠዋት ሁለት ሰዓት ላይ ነው። ማታ ደግሞ የጀንበር መጥለቂያ ላይ ነው። የጀንበር መጥለቂያ በሚሆንበት ጊዜ ጠዋት ማታ ላይ ነው። ጠዋት የጠዋት ሰንደቅ ዓላማ ግን እያንዳንዱ ከየዲፓርትመንቱ አንድ መርከብ ላይ አምስት ዲፓርትመንት አለ። ከዛ አምስት ዲፓርትመንት ሁሉም ይወጣል፣ ዴክ ላይ ይሰለፋል። ዴክ ማለት የመርከቧ የላይኛው ክፍል ላይ ማለት ነው። በየዲፓርትመንታችን እንሰለፍና የሕዝብ መዝሙር አለ። መጀመሪያ የክብር ዘቡ እንትን ይጠነቀቃል። አምስት ደቂቃ ለጠዋት ሰንደቅ ዓላማ ይባላል። ብቻቻ አምስት ደቂቃ ስትሞላ ስምንት ጊዜ ደወል ይደወላል ስምንት ጊዜ ደወል ይደወልና ሰንደቅ አላሙ ሲወጣ የኢትዮጵያ ሕዝብ መዝሙር እየተዘመረ ሰንደቅ ዓላማ ይወጣል። ልክ ያ ያ ሲሆን ያ የሚሆንበት ጊዜ ከፊት ለፊት ላይ የኢትዮጵያ ሰንደቅ ዓላማ ሲሆን ይሄ ቤዝ ላይ ያለ ከፊት ላይ የኢትዮጵያ ሰንደቅ ዓላማ ሲሆን ከኋላ የመርከባችን ኢንሳይን የሚባለው ይሰቀላል ይወጣል ማለት ነው። ይህ ላይ ከፍተኛ ስነ ስርዓት ይኖረዋል። ፊሽካ ያለ ፊሽካ ይነፋል። ያን ጊዜ ከአምስት ደቂቃ ጀምሮ የተጠነቀቀው የክብር ዘብ ተጠንቅቆ በብረት ሰላም በል ብሎ አምስት ደቂቃ ነው የጠበቀው። ያቺ ከተስተካከለች በኋላ ከዛ ሰንደቅ ዓላማው ከወጣ በኋላ ፍሽ ላይ ይነፋና እንትን ይደረጋል። አንደርዌይ ደግሞ በባህር ላይ በምንሄድበት ወቅት ደግሞ የኢትዮጵያ ሰንደቅ ዓላማ ከኋላ ይሆንና ዋናው የመርከባችን ኢንሳይን ላይ ማስት ላይ ይሰቀላል በደንበኛ ጉዞ። ያን ጊዜ ደግሞ የራሱ የሆነ ልክ እንደዚሁ ልዩ ስነስርዓት አለው። በዛ ስነስርዓት ላይ ይደረጋል። ያ ክብር አለው። ያው እንደሚደረ የብረት ማነው ክብር ዘብ ኖረዋል። በዛ ምክንያት ነው። በዛ ሁኔታ ይደረጋል። በእኔ በአብዛኛውን ሀገር አቋራጭ አይደለም የሚሄድኩት የኢትዮጵያን ኮስት ላይን ነበረ የምጠብቅ የነበረው የኮስት ላይን ማለት ከራስ ካሳር እስከ ራስ ዱሜራ እና ሰባ ሁለት ደሴቶችን ነበረ እንትን የምናረግ የነበረው ፓትሮል የምናረግ የነበረው። በዛን ወቅት የኢትዮጵያ ሰንደቅ ዓላማ ሰዓቱ ሲደርስ ይወርድና የእንትናችን መቀመጫ ውስጥ ይቀመጣል። የሳይን ላይ ማስት ላይ ይሰቀላል ይወጣል። ከዛ ሰዓቱን እናከብራለን እንጂ ሰንደቅ ዓላማው እንደወጣ ነው የሚሆነው። ሰዓቷን ግን የመውጫዋን የመውረጃውን ሰዓት እናከብራለን። ምክንያቱም ያ አንደርዌይ ላይ ሆነን መውረድ የለበትም መውረድ የለበትም። እንዳለ ነው የሚሆነው። እንደዛ ነው። ታላቅ ክብር አለው። ክብሩን በአካል ብናሳይ ደስ ይለን ነበረ። በአካል ያለው ክብር በተግባር ነው ብዙ ነገሩ የሚታየው። እርሶም እንግዲህ ሰንደቅ አላማ ክብር በተግባር ነው እየታየ ያለው። እርሶም ጥሩ አድርገው ነው የገለጹልን። እንዳሉት ነው የተለየ ክብር ነው እናንተ አካባቢ የሚሰጠው። መቼም የሰንደቅ አላማ ነገር ሲነሳ እንዲህ ስናየው የሆነ ውስጥ የሚኮረኩር ስሜት አለ አይደለ? በተለየ ክብር እንደዛ ስርአቱ ራሱና ምን ይሰማቸዋል? በዛ መልኩ ስታዩ ስነ ስርአቱን የሚሰጠውን ክብር ስታዩ ምንድን ነው የሚሰማቸው? ኢሞሽናል ያደርጋል ያ ወቅት የሰንደቅ ዓላማ በሚወጣበት ጊዜ ኢሞሽናል ነው የሚያደርገው እና ታላቅ ነገር ነው። በጣም መግለጽ ይከብዳል። መግለጽ በጣም ነው የሚከብደው። እንባ ይተናነቃል። ታላላቆቻችን ያሳለፉትን ነገር እያየን ለሀገር የተከፈለው መስዋዕትነት እያዳመጥን ራሱን የቻለ ትምህርት አለው። ስለ ሰንደቅ ዓላማ፣ ስለ ክብሯ፣ ስለ ምኗ ስላለው ነገር ራሱን የቻለ በባህር ኃይል ውስጥ ትምህርት አለው። ያንን ተምረን ስለሆነ እዛ ኢሞሽናል ነው የሚያደርገው። ከፊታችን ያሉት ሊዶሮቻ ሲኖሮቻችን የእጅ ሰላምታ ሲሰጡ እኛ በተጠንቀቅ ባለንበት የሚንቀጠቀጣለህለ የሚያለቅሳለ ብዙ ነገር አለ እና እንትን ነው ብዙ ነገር አለ ብቻ። እኔንም ኢሞሽናል እያደረግሽኝ ነው። ስሜት ሆን እንጋራ ብዬ ነው መቼም ወደኋላ መለስ ብለን ባንዲራ፣ ስለ ሰንደቅ አላማ ስናነሳ ውስጥ የሚጭረው የሚፈጥረው አንዳች አይልና አንዳች ስሜት አለና ከእናንተ ጋር ደግሞ የተለየ ነው ትስስሩ። ያንን ልንጋራ ፈልገን ነው ፒቲ ኦፊሰር፣ እንደው ከዚሁ ጋር ደግሞ አያይዘው በአስቸጋሪ ሁኔታ ውስጥ ሆናችሁ በማዕበሉም በወጀቡም ሊሆን ይችላል፣ ብርታት የሚሆነው ይሄ ከፊት የሚሰቀለው ባንዲራ ነው እና እንደው በተለይ ከሀገር ፍቅር አንጻር ያላችሁን ስሜት አሁንም ብናውቅ ብንጋራ ደስ ይለናል። የእሱ አይነት ለልዩ ተልእኮ አንድ የተወሰነ ጊዜ ወደ ሀኒሽ የምትባል የራሳችን በልዩ ተልዕኮ በምንሄድበት ጊዜ ታላቅ ማዕበል ነበር። ሰባት ጫማ ከፍታ ከፍታ ትልቁ ማዕበል ሰባት ጫማ እና ከዛ በላይ ነው። በጫማ ነው የሚለካው። ያው ፊት ነው የሚባለው አይደለም፣ በዛ ነው የሚለካው። ከሰባት ጫማ በላይ በሆነበት በዛ ወደ በዛ ላይ ስንሄድ አካባቢው ላይ በጣም ማዕበል ነበር። ለምን ከዚች ከዱሜራ ከምትባለው ጋር ከኢንዲያን ኦሽን የሚመጣው ኃይለኛ የውሃ ግፊት ነበረ እና መርከቧን አንስቶ አንቱ ሲያደርጋት ልዩ ልዩ ነገሮች አሉ። ይሄ የማቅለሽለሽ የምናምን ነገር አለ። ግን የቴሌኮ ጉዳይ ሲሆን ሰንደቅ ዓላማሽን ስታይ ምንድን ነው የሚያደርገው ሁሉ ነገር ትታየዋል። ያበረታል። የተሸነፈ ሁሉ ይነሳል የተሸነፈ ሁሉ ይነሳል እና ያ ትልቅ ማዕበል ስለሆነ ያንን አረሳው ማለት ነው። ያ ነው እንግዲህ፣ ሁሉም ይነሳል፣ ሁሉም ይነቃል፣ የተጎዳም ያንሰራራል ማለት ነው። ለምን ቲልስ አርጋ እንኳን ስትነሳ መጀመሪያ የሚነሳው ሰንደቅ ዓላማው ነው ወደ ጎን ቲልስ አድርጋ ስትነሳ መጀመሪያ የምታየው ሰንደቅ ዓላማ ነው ሲነሳ የምታየው። ወደፊትም ዘንበል ብላ ወደ ላይ ስትነሳ የሚታይሽ ከፎክስሉ ላይ ወይም ደግሞ ከዋናው እንትን ላይ የሚታየው ሰንደቅ ዓላማች ነው። በእያንዳንዱ ሁኔታ ላይ ያሉት ሰንደቅ ዓላማችን እየመራን ነው የምንሄደው ማለት ነው። ስለዚህ በትክክልም ቃሉ ይገልጻቸዋል ማለት ነው። ሰንደቅ አላማና መርከበኛ፣ መርከበኛና ሰንደቅ አላማ በትክክል ጥምረታቸው፣ ትስስራቸው በዚህ ልክ የጠበቅ ነው ማለት ነው እንደገለጹልን። አዎ በትክክል ነው፣ በትክክል ነው። ከዚሁ ጋር አቶ ሳሙኤል ሌላው መቼም ስለ ሰንደቅ አላማ ስናነሳ ስለ ሀገር ፍቅርም ማንሳታችን አንዱ መገለጫ ውሱ ስለሆነ አይቀርምና እንደው ያሉትን የሀገር ፍቅር ስሜትን ደግሞ አያይዘው ቢያወሩን ደስ ይለኛል። የሀገር ሀገር ፍቅር ስሜት ምን እንዴት ይገለጻል የመጨረሻዋ የመጨረሻው አስተንፋስ ነች የምትገለጸው። አንድ ይሄ በጦር ሜዳ ላይ ባለው ሁኔታ ላይ ነው። በስራ ላይ ደግሞ እስከ መጨረሻዋ አቅም ድረስ እስከ መጨረሻዋ አቅም ድረስ ሰንደቅ አላማውን እያየ መተግበር ማለት ነው። እስከ መጨረሻዋ አቅማችን እስኪያልቅ ላብ ወጥቶ ጨው እስኪቀር ድረስ ማለት ነው። ያ ማለት ያለንን አቅም በሙሉ አሟጭ መስራት የሀገራችን ፍቅር የሚገልጽ የሀገር ፍቅር የሚገለጸው ደግሞ በተግባር የደም ጠብታ አለ የላብ ጠብታ አለ ብዙ ነገር አለ ይሄ ትልቅ ግራንድ ሬኔሳንስ ዳም ላይ ያለው ጠብታ አለ አይደለ እውነት ነው እሱ የሁሉንም የሁሉንም የሁሉንም የሚገልጽ የመጨረሻ የመጨረሻ በቃ ይሄ ነው እንግዲህ፣ ኢሞሽናል አርገሽኛል። እንደው ስሜትዎን በደንብ ብንጋራ ብዬ ነው። ሌላው ግን ያው ነገ እናከብራለን አስራ ስምንተኛውን የሰንደቅ ዓላማ ቀን ና እንደው ከእርስዎ ልምድና ተሞክሮ መነሻ በማድረግ ለዚህ ዘመን ትውልድ ለተተኪው ትውልድ የሚነግሩን የሚያስተላልፉት መልእክት ካለም እንዲሁ ብንጋራ እንወዳለን። በጣም ጥሩ። እኔ ትልቁ ነገር ትልቁ የከበደ ሚካኤል ላይ ያለው የታሪክና ምሳሌ ጀርባ ላይ ያለው እሱ ነው። በቃ ለሀገሪቱ ላለው ኢትዮጵያ ላይ ላሉ ወጣቶች ተከተል አላማ፣ ተከተል ሰንደቅ አላማ ሰንደቀን የሚለው አይደለ? እውነት ነው፣ እሱ ነው። እሱ ላይ ያለው ደግሞ እስከ መጨረሻው ድረስ እሱ ላይ ያለው ታሪክ ያለው ነገር ነው የሚመራኝ። እኔ ተመልከት አለማ አላማህን ተከተል አለቃህን ነው ያለ የሚለው እንደዛ እንደማለት ነው። ያንን ነው እንግዲህ እኔ እንትን የማደርገው። በጣም ነው የምናመሰግነው፣ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ይህን የመሰለ መልእክት እንግዲህ ለአድማጮቻችን በስልክ መስመራችን ላይ ተገኝተው ስላደረሱን ክብሩልን፣ እናመሰግናለን። እግዚአብሔር ይስጥልኝ እና አመሰግናለሁ። ለዚህ ስላበቃችሁኝ አመሰግናለሁ። አሜን። መልካም ቀን። የሀገር ልጆች ቀደም ሲል እንግዲህ ከፒቲ ኦፊሰር ሳሙኤል አረጋ ጋር ቆይታ አድርገን ነበር። ሰንደቅ ዓላማና መርከበኛ መርከበኛና ሰንደቅ ዓላማ አይነጣጠሉም ና እንግዲህ የእሳቸውን ተሞክሮና ልምድ በመርከበኞች የሰንደቅ ዓላማ የማክበር ሥነ ሥርዓቱን በመጠኑ ቢሆን ወደኋላ መለስ ብለው እንዲያስታውሱን አድርገን ነበረ። እናመሰግናለን አቶ ሳሙኤልን። የሀገር ልጆች አሁንም በያላችሁበት ሆናችሁ የሬዲዮ መስመራችሁን 97 ነጥብ 1 ፌም ላይ በማድረግ ፕሮግራሞቻችንን እንድትከታተሉ በአክብሮት እንጋብዛችኋለን።